ሽንቴ ሚን እንዳይሆን ያሉት እኔ ምን እንደሆነ ምን አይተው እንደሆነ በቃ ጠገቡና ነገሩ። እነሱ እኛ ምሄር ነው በቃ እና ሀባይ፣ በሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እና ለአዲስ ተሆናችሁ ለቻናሉ ሰብስክራይብ እያደረጉ ቤተሰብ ይሁን። ሁሌ ደግሞ እምሰራችሁና ምርቃን እኔም እንዳለች ናት ሰም ሳልመርቃችሁ አልሄድም ማለት ነው። ምክንያቱም እናንተ ደረሰም አልደረሰም ኢንሻአላህ አንድ ቀን ይደርሳል ብዬ ስለሆነ ማለት ነውና ሀባይ እንግዲህ መዳም ምን ያክል ዘረኛ እንደሆነች ምን ያክል ጥጋብ እንደተሰማት ተመለከቱ። እንግዲህ እንቅልፍ ሸቃሊት እንቅልፍ ተኛች ብላ ባያለቻት ስም አውጣላት ነበር ጫልቱ ብላ እንግዲህ ያው በጫልቱ ስም አባረረች ማለት ነውና እሺ፣ ሀባይ ለማንኛውም ማለት ነው በራሷ ቻናል ለቀዋለች። በቲክቶክ አንዳንድ መዳሞች እያዩ ከሷ የሚማሩ ሊሆን ይችላል። እንግዲህ ይችን መዳም ምን አይነት ስህተት እንደሰራች ለራሱ ተመልከቱ። ምክንያቱም በራሷ ቻናል ለቀዋለች። ሌላም መዳማ ጓደኞች ያሉ እንደዚሁ የሚተኙትን ጎ ነው ውጡ ውጡ እያሉ ነው ያሉት። እና እንግዲህ በቃ ምን ልበላችሁ። እኔ እንግዲህ ሰራ ሰራ አድርጋችሁ ወደ ሀገራችሁ ምትሆኑ ከአላርም ያወጣችሁ ሆን ላይ ከቅስቀሳ ያወጣችሁ እዛ ሀገራችሁ ገብታችሁ ምሳ ደርሰዋል ቁርስ ደርሰዋል የምትባሉ ያድርጋችሁ። ይምሬን ነው ባላቻችሁ። እናታችሁ አባታችሁ የሚቀሰቅሳችሁ ይሁን። በነዝህ በነዚህ በነጫጫ መዳም አትቀስቀሱ። ይሄ ነው ትልቅ ምርቃ ነው። እኔ እንገራችሁ። አሚን ይበሉ። አሚን ያለው ደግሞ ይሁን እና ውድቺ፣ ቢያንስ እኔ ወላሂ በጣም የእናንተን ቅስም የሚሰባብሩ ብዙ ነገሮች አሉ፣ ግን አላመጣቸውም። ምክንያቱም ግን አንዳንድ መዳሞች አሉ እንደዚህ አረመኔ በቃ ከሰው የማይፈጠሩ የሚመስሉ ማለት ነው። እና ከባድ ነው። ሁላችሁም ብቻ አላህ ይጠብቃችሁ፣ በያላችሁበት የያዛችሁት ይበርክትላችሁ፣ በቃ የያዛችሁት ረዴት ይኖርላችሁ። ይህም ትልቅ ምርቃት ነው። እና ሁላችሁም እህቶች እንግዲህ ወደ ሀገራችሁም ለመምጣት ያሰባችሁ ወደ ሀገራችሁም ቶሎ ያስገባል ሀገራችን ቶሎ በቃ እንከነዚህ አይነት ጨቅጫቆች ከነዚህ በቃ ሲፈልጉ ታናሽ ሲፈልጉ መስተዋት ወልይ ሲፈልጉ እንደዚህ፣ አሁን ትናንት ትና በሰራሁት ቪዲዮ ትናንትና ብዙ መስተዋት የሚወለውሉ ልጆች በጣም ከባድ ነው። እስተመሰበር የሚደረሰውሉ እስከመሞት የሚደረሰውሉ ማለት ነው መስተዋት ሲወለውሉ እና ራሳችሁን ጠብቁ። በቃ ከአቅማችሁ በላይ ከሆነ በጣም ከባድ ነው። ወገቤና ሞኛል፣ በሽተኛ ሆኛለሁ፣ ምናምን እያሉኝ ነው ኮሜንት ላይ። ወላህ በጣም ነው የሚያሳዝነው። ታሳዝናላችሁ። ብቻ ሁሉም ለበጎ ነው። አንዳንዴም እኮ ማለት ነው ስደት ያስተምራልም በቃ ያበሳጫልም። የሚያስተምረው ነገር በቃ የሰው ፊት ያሳያችሁ እ ሀገራችሁ መታችሁ በቃ ቤታችሁም እንደፈለጋችሁ ይዛችሁ ነው እንደፈለጋችሁ ያችን ብር ስተምታልቅ ድረስ እንደምንም ተነስታችሁበት ነው አይደል? በስደት ምንም ያክል ገንዘብ ትይዙበታላችሁ። ደግሞ እንደዚህ የሚያጨቃጭቅ ለበሽታ የሚያተርፍ አንዱ እሱ ኪሳራ ነው። ከእናንተ ኪሳራችሁ በሽታ ላይ መወርቅ ከሆነ እሱ ለእናንተ ኪሳራ ነው። ግን ትርፋችሁ ስደት አንድም ትርፍ የሚሆነው ገንዘብ ስታገኙበት ነው። አያችሁት? እሱም ነገር በዚህ ተጽና ነው እንደ ስደት አሪፍ ነገር የሚልም ማለት ነው። እና ሀባይብ ደግሞ አንድ ቲክቶክ ሲዘዋወር አይቻለሁ። እስኪ ላሳያችሁና ክርስቲያኑ፣ በተለይ ክርስቲያኖች እዩት። እስኪ እናንተ ይህን ታደርጋላችሁ? እስኪ ተመልከቱት። እሺ አሁን ይሄ ምን ይባላል? ወዶች እስኪ ተመልከቱ። አሁን ይሄ በኢቃም በእስልምና መቀለድ፣ በእስልምና ልብሶች እየለበሳችሁ ዳንስ እየደነሳችሁ ፎሎ ና ላይክ የምታገኙት ገንዘብ ምንድን ነው? እሺ ክርስቲያን ናቸው እነዚህ ውስጥ ያለው አንገቷ ላይ የምሬ ነው እንትን አላት፣ መስቀል አላት፣ ግን በእስልምና ቀለደች። አሁን እኛ መስቀል እንደዚህ ብናደርግ እናንተ ዝም ትሉናላችሁ። እስካሁን ምን ይባላል? ለምን ለምን እስ አስፈለገ እንደዚህ? ለሂጃቡ ፍትህ፣ ለሂጃቡ ለይቃሙ ይቃም። አሁን እንደዚህ ክብር ያለው ልብስ ለብሰሽ ሚዲያ ላይ መደነስ ምን ይሉታል? ምን አይነት አስተሳሰብ ነው ይሄ? ላይ በጣም ነገርም ስንት አይነት ድንቁሩ ሴቶች አሉ። ስንት አይነት በቃ ለገንዘብና ለእውቅና የሚኖሩ እንጃው ለክርስቲያን ስንት አሉ። ወላሂ የሚያከብሩ ሙስሊሞችን ስንት አሉ። በቃ ለሃይማኖት የሚቆሙ አሉ፣ ግን እነዚህ ደግሞ ሃይማኖት አሰዳቢ፣ የራሳችሁን ሃይማኖት አሰደባችሁ እንጂ የኛናስ ሃይማኖት ምንም ምንም አታደርጉትም። ምንም አታመጡ። እናንተ እንደዚህ እንትን ሸቃላ ቤት፣ መዳም ቤት፣ ኢጃዛ ቤት እየወጣችሁ እንደዚህ የምትደንሱት በቃ እነዚህ ኢጃዛቤት ናቸው ሙሉ ኢጃዛቤት ናቸው እነዚህ ያሉት ማለት ነው። እና በጣም የሚገርመው እኔ በሰዓቱ በብዛጭ ያለሁ እንዴት እንደዚህ ያደርጋሉ? ቃማ ውስጥ ገብተው እንደዚህ አንገቷ ላይ መስቀል አድርጋ የእስልምናን ሃይማኖት ለማቆሸሽ ልብስ ለማጠልሸት ይህንን ማድረግ ምን አስፈላጊ አይደለም። ብቻ ሁሉም ለበጎ ነው። እራሳችሁን ጠብቁ። መልካም ስራ ይሆንላችሁ። መልካም ቆይታ፣ አላሰልቻችሁ። ቀጣይ ደግሞ ስራ አለኝ ይዤላችሁ እመጣለሁ። አመሰግናለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ።